እሱ ሻሽ ኔክስት ቪዲዮ ሰርታበታለች እሱን እራሱን ራሱን ሻሽ አድርጋ በደንብ ይታያል ሲቀጥል ደግሞ ፊት ጥርስ እንኳን ሲታመም ይሄ ከአፋችን በታች ያለው የፊት ገጽታ ይቀየራል ከንፈር ያብጣል ምናምን አሁን የሁለተኛው አቢዝ የተደረገች ሁለተኛው የተደበደበችበት ፎቶ ላይ አፍንጫዋ በጣም እንትን ብሎ ነበር አብጦ ነበር ካስታወሰ ሜሎ ፀጉሯ የመሀል ክፍተቱ እና የዚህን ፀጉር መሀል እዩ። እኔ በደንብ ነው፣ አንቺ ከነገርሽም በኋላ በጣም ነው ገርቼ ያየሁት። ያን ያህል ዲፕ ምርምርም አያስፈልግም። ፎቶ የራሷን ያስታውቃል፣ በቃ ያስታውቃል። ሲደበደብ የተወሰነ እንትን ማበጥ ምናምን ይኖራል፣ የበለዘ ነገር አለ ደ ይባጠረ ሰባውንም ማያት አያከራክርም ብዙም። ግን መካድ የሚፈልግ ሰው ይሄ ፎቶ ራሱ እንደዛ በእንትን የሚይዛት ትልቅ ሰው በሱ ስም የተሰየመ ሽልማት ነው። የእሱ ማስታወሻ ነው። እንደዚህ አይነት ከሽለቤ የሴት ነፍስ በቁሟ እንኳን አንድ ቀን ሳይደላት እንደዚህ እንደኳስ ጠልዞ ጠልዞ ህይወቷን ሙሉ አሰቃይቶ መጨረሻ ላይ ለገደላት ወንድ ሽልማት? የፈለገ ለምን አይዘፍንም? የፈለገ ለምን አይሰራም? እንዴት እንዴት እንዴት ይሸልሙታል? እንዴት ዋረሽም እያራቸው ለምንድ ለምን እንደሆነ ታውቂያለሽ መሆነ? ይሰማሻል? ይሰማው። አርቲስት ሙሉ በቀለ እንዴት ለቀነኒ ድምፅ ትሆናለህ ብላ ተውረርጋብኝ ነው የሄደችው። ዛሬ ጨፍራብኝ ነ? አንተ ታንተን ጉሳ ጋር የግል ጉዳይ አለ ወይ? እስከ ማለት ነው። ማነች አርቲስቷ? አርቲስት ሙሉ በቀለ ምትባል። አላውቃትም እንኳንም አመ ለእዛውም ሴት ሆና ማለት ነው፣ ያውም አርቲስት ሆነ። ኧረ ሴት ሴት ሆና እሰው ናረ ናችሁ ነው አይቀራችሁ የእንትን ፍሪዝ አይቀራችሁ የኦንላይን ፍሪዝ

የሚበላበት ሀገር ላይ የማይበላ ነገር ምግብ ሲያስፈልግ አርገሽ እዚጋ ትመጡ፣ እና ቆንጆ ነ አርብ ሲሬስ አርብ ሲሬስ፣ አርፋችሁ ጌማችሁን ቀጥቅጡ። ድህነት አለ፣ ራሳችሁን ጠብቁ፣ ተማሩ፣ ሄዱ። ቆንጆ ነን ብላችሁ መወዳደር ካለባችሁ ለምንድን ሄዳችሁ? ቆይ አዳሚ እዚጋ መለሽ። እኔ ቆንጆ ነኝ እኔ ቆንጆ ለምን ተናቴጅም ሀሴት ሄደችበት ነገር ቆንጆ ናት። ሳምሬ እግዚአብሔርን ቆንጆ ናት፣ እኔ መሰክርላታለሁ። በጣም ቆንጆ ናት የጂጂ ልጅ ላይክ። ይሄ ብጭጫ ያለ ቅላት የላትም፣ የጠቆረች ነገር አይደለችም። በቃ መካከለኛ ከለሯ የሚያምር እግዚአብሔርን፣ የጂጂ ልጅ ታምራለች። ቁም ነገር ካወራን ግን ጂጂ ልጅ የብቻ ናት በምድር የምታምረው ብለች ደግሞ ድብርቅቅብቅ አረግሽን እኮ አታሽካብቺ ካፕቺ ይሉኛል ወይ እናቴ፣ አታሽካብቺ እግዚአብሔር ለማሽካ እውነት እንዴ? ይሄማ ይሄ እኔ እኔ ያየሁትን መሰክራለሁ። የጂጂ ልጅ ልጅ ቆንጆላት በዚህ ቤት ታሽካበት ሽብትር ሁለት ቀን ነው የምትሰልፍ ፎቶ የለጠፋችሁ ስደውኝ ፎቶ የለጠፋ አድርጋችሁ እቺ ውሻ አሽቃባጭ እያላችሁ ዘግዘጋችሁ ስደውኝ፣ ለሁለት ቀን ነው ማሮቼ። እችላችኋለሁ፣ እችላችኋለሁ፣ በቻሌንጅም እችላችኋለሁ ስደውኝ ብዬ ሙሉ ድፍን ስትሰድቡኝ ነበር። እችላችኋለሁኝ ለመናገር የጂጂ ልጅ እግዚአብሔርን ውጪ ማንም ቆንጆ የለም ብለሽ ሳምሪ ባይዘወይ ግን ቆንጆ ናት። ሆነ ለመናገር የጂጂ ልጅ እግዚአብሔርን ቁም ነገር ቆንጆ ናት። ሳምሪ እግዚአብሔርን ቆንጆ ናት። እኔ መሰክርላታለሁ። በጣም ቆንጆ ናት የጂጂ ልጅ ላይክ። ይሄ ብትጫ ያለ ቅላት የላትም፣ የጠቆረች ነገር አይደለችም። በቃላ መካከለኛ ከለሯ የሚያምር እግዚአብሔርን የጂጂ ልጅ ታምራለች። ቁም ነገር ካወራን ግን ጂጂ ልጅ ብቻ ናት በምድር መታምነው መታምሮ። ብለሽ ደግሞ ድብር ክርክር ቃረክሽን እኮ አታሽ ካብጪልኝ ወይ ናት አታሽ ካብቺ እግዚአብሔር ለማሽቃ እውነት እንዴ? ይሄማ ይሄ እኔ እኔ ያየሁትን መሰክራለሁ የጂጂ ልጅ ቆንጆ ናት። በዚህ ቤት ታሽቃበጥሽ ብትል ሁለት ቀን ነው የምትሰልፍ ፎቶ።